እሺ ክብር ለኢየሱስ ይሁን። እንቀጥላለን ሁለተኛ ክፍላችንን። ይሄ የእግዚአብሔርን እቃ ጦር ሁሉ መያዝ የመንፈሳዊ ውጊያ እኛ በህይወት ክርስቲያን ነን። ከተጠመቃችሁ በኋላ ደግሞ በክርስትና ህይወትም ስትኖሩ ምን ሊገጥም ይችላል ማለት ነው። የመንፈሳዊ ውጊያ። የእግዚአብሔርን እቃ ጦር መያዝ አለብን። ምክንያቱም ኤፌሶን ምዕራፍ ስድስት ከመድረሱ በፊት ምዕራፍ ሶስት ላይ ባለፈው እንዳየነው በውስጥ ሰውነታችሁ ጠንክሩ ተብለናል እና በውስጥ ሰውነታችሁ ጠንክሩ ካለ በኋላ ስድስትን ሲጀምር የምንጠነክረው በምንድን ነው? በጌታና ብርቱ በሆነው ኃይሉ መጠንከር አለባችሁ ብሎ ምዕራፍ ስድስት ቁጥር አስር ላይ ተናግሮናል። ስለዚህ የዲያብሎስን ተንኮል ስራ መቋቋም እንድንችል የመጀመሪያው የእውነትን መታጠቅ እንዳለብን በመጀመሪያው ክፍል አይተናል። እውነትን ታውቃላችሁ የሚለውን ምናምን ትዝ ይላችኋል፣ አርነት ያወጣችኋል በሚለው ማለት ነው። ኢየሱስ ክርስቶስ ጌታ ነው እያወራን የነበረው። ይሄ ዝናር ማለት ይሄ ቤልት ሲባል እንትን ነው። ይሄ ሰገባ የጦሩን መያዣውንም የሚይዘው የተለያዩ ነገሮችን የሚይዘው እሱ ስለሆነ መሰረታዊ ጠቅለል አድርጎ የሚይዝ ነገር ነው። ወገብን በደንብ ጠበቅ አድርጎ ሲይዝ ታውቃላችሁ፣ ሁሉንም ነገሮች የታቀፉበት ነገር ነው። እውነት ነው እንግዲህ ይሄ እውነት ነው። መያዝ ያለባችሁ መታጠቅ ያለባችሁ ነገር አንዱ በምንድን ነው የመሰለው? በቤልት ነው ዝናር በሚለው ማለት ነው። እና እያየን የነበረው ምንድን ነው? በተለይ በቤተ ክርስቲያን ይሄ እውነት እንዲጠፋ የሚዋጋው ሰይጣን በምንድን ነው? የሐሰትን ነገር ሊቀላቅል በመሞከር ጆሮ ያለው ይስማባካችሁ። እነሆ አስቀድሜ ነግሬአችኋለሁ። በመጨረሻው ዘመን ምን ሊሆን እንደሚችል ጌታ ያስተማረውን እያየን ነበር እና የሐሰት መልእክተኞች፣ አስተማሪዎች በብዙ ከእውነት ነቢያት ይልቅ የሚበዙት ሐሰተኞች ነው ብለናል በመጀመሪያው ክፍል ላይ። ይሄ ገላትያ መጽሐፍን የጻፈው ሰው ጌታ የረዳው ማለት ነው። ጌታ ረድቶት ሲጽፍ ምንድን ነው የተሳሳተ ትምህርትን ለይቶ ማሳየት የሚሴቱትንም መገሰጽ አግባብነት ያለው እንደሆነ በብዙ አሳይቷል። ይህ መሰረታዊ ባለአደራ ጠባቂ ታማኝ ሆኖ እናየዋለን፣ ጸሐፊው ማለት ነው። የገላትያ መጽሐፍም ሲጽፍ መጽሐፍ ቅዱስን ሲጽፍ መንፈስ ቅዱስ አይደለ በሰው ተጠቅሞ የሚጽፈው መሰረታዊ የሆነ እውነት ባለአደራ እንድንሆን ጠባቂ እንድንሆን ተማጣኝ እንድንሆን ሆን ብሎ የሚያስቱትን ሲዘልፍ እንመለከታለን። አሳቾች እንግዲህ ቤተክርስቲያን ገና ስትመሰረትም ሀሰተኞች ነበሩ የሚያስቱም ነበሩ። ገላትያ ምዕራፍ አንድ ቁጥር ሰባት ስምንት ላይ የሚያናውጧችሁ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛም ብንሆን አለ ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ያለው እንግዲህ በጣም ከባድ ቃል ነው። እንደዚህ አይነት ንግግር እንግዲህ እግዚአብሔር በዚህ አይነት መልኩ ለዚህ ሺህ ዓመታት ይህ ቃል ተጠብቆ እንዲኖር ሳይጠፋ እግዚአብሔር ለእኛ እንዲያደርስልን የፈለገው እውነት አትጠፋም። እንግዲህ የሐሰት አስተማሪዎች የወንጌልን ሐሳብ ሙሉ በሙሉ ማጥፋት ሳይሆን አንድ ነገር በቀላሉ በአንዴ የማይጠፋ ከሆነ በውሸት እየቀላቀሉ ቀስ እያሉ ማጥፋት ነው። ብዙዎች ጊዜ የሚያደርጉት ነገር የሐሰት እንትኖች ወንጌልን ጠመም ማድረግ ነው። ማጣመም ማለት ነው። የተጣመመ ወንጌል ደግሞ የወንጌል ሀሳብ ፈጽሞ የተወገደ ዱካው የማይታይበት ላይሆን ይችላል ማለት ነው። የተጣመመ ስንል ከወንጌል እውነት ላይ የተቀነሰ ወይም በወንጌል እውነት ላይ ሌላ የታከለበት ወይም ልዩ ፍቺ የተሰጠው ማለት ሊሆን ይችላል። አሁን ወንጌል ወንጌል ተብሎ ልክ ፕሮስፔሪቲ ስኬት ሲባል በቃ ተቀየጥ ሊቀየጥ ይችላል ማለት ነው። ወንጌል እውነትነት ያለው ይመስላል ኢየሱስም ስሙ ይጠራል። የሆነ ነገር እውነትን ነገር የያዘ ግን ደግሞ ቀይጥ ሊደረግ ይችላል ማለት ነው። መቀየጥ ማለት ዳይቨርትድ ሊደረግ ይችላል። ወንጌል በማን ተጣመመ? አይደለም ይሄ ክፍል እየተናገ ማንም ሊያጣመመው ይችላል። ወንጌልን በማንም ይሁን በማን ወንጌል ከተጣመመ ሊገደን ይገባል። ያ ታላቅ ሰው ያ የተከበረ ሰው ያ ወዳጄ፣ ያ ወንጌልን ጥቂትም ቢያጣምም ማንም ቢሆን እንግዲህ አስቡት፣ እንግዲህ የተረገመ ይሁን ነው እያለ ያለው። እሱ እስከሆነ ድረስ ይሁን፣ ግድ የለም ችግር የለም አይ እንትና ነው የታላቅ ሰው ነው የተከበረ ነው አይባልም። ራሱም ቢሆን እኛ ራሳችን እንኳን ወንጌልን ለራሳችን ጥቅም የምናጣምመው ወይም ለተለየ ነገር ብንጣመም ብንጨምርበት ነው ይህንን እየተናገረ ያለው የሰማይ መላእክትን በኃይላት የተሞሉ ፍጡራን የሚያበራ የሚያንጸባርቅ የእግዚአብሔር ፊት ለፊት የሚታይ እንኳን ይሄ መልአክ ቢሆን እንኳን ምንም አይገደውም። ይሄ ገላትያ ምዕራፍ አንድ ቁጥር ሰባት ላይ ሲናገረልን ማለት ነው። ሰይጣን እስከ ወደቀበት ሰዓት ፍጹም እንደነበረ ማስታወስ ይኖርብናል ማለት ነው። ስለዚህ ኪዳን ከእውነት ጋር መሆን መጠበቅ አለብን። እውነት የሚባለውን ነገር ልንጠብቀው ይገባል። በጣም ውድ ነገር እንደሆነ፣ በዚህ ዘመንም በጣም ርካሽ ሊሆን ይችላል። ግን ለእውነት ዋጋ ለመክፈል ምን ጊዜም ዝግጁ መሆን ይኖርብናል። ስለዚህ ነው አሁን ሰውን ደስ ባሰኝ የክርስቶስ ባሪያ አልሆንም አልሆንኩም። ይላል ገላትያ እዛው ጋር ምዕራፍ አንድ ቁጥር አስር ላይ ወረድ ብሎ ሰውን ደስ ባሰኝ ኖሮ ሰውን እኮ ለስደስ እንደዚህ እኮ እንትና እኮ እንደዚህ ያደርግ ቤተክርስቲያን ውስጥ ማየታችሁ ከሆነ እኛን ደስ ሊያሰኘን አልቻለም በእኛ በምንፈልገው መልኩ አልሄደም አሮን እኮ እኛ ሙሴ እኮ እኛ እንደምንፈልገው አንሄድልንም አሮን ነው የሚሻለን እንዲያደርግልንም ስንነው እንዲያደርግልናል ይሄ ላይክ ሰውን ደስ ማሰኘት የክርስቶስ ባሪያ ባልሆንኩ ነበር ነው የሚለው ገላትያ ምራፍ አንድ ቁጥር አስር ላይ እኔ ለምሳሌ እግዚአብሔር እዚህ ጋር እንዳስተምር እድል ሰጥቶኝ እናንተ የምትማሩትን ልጆች ለማስደሰት በቃ በቃ እናንተ የምትፈልጉትን አይ አሳይመንት አይሰጠን፣ አን በቃ እንደዚህ፣ አታድርግብን እናንተን ለማስደሰት። በተለይ እዚህ ውጊያው በጣም በጠነከረበት ጊዜ በቴክኖሎጂም እየተጠቀምኩ በቃ አእምሯችሁን ሊወስድ በሚችሉ ነገሮች እንድትጠበቁ በተቻለ አቅም ወደ እናንተ እግዚአብሔርን ቃል በየቀኑ በየቀኑ የሚዋጋውን ለመዋጋት በሞክር ደስ የማይሰኝ ቢኖር እንኳን ምን ማድረግ አይደለም ሰውን ደስ ባሰኝ ደስ የማያሰኘው ሰው ቢኖር ያ አካሄድ እንደሚለው ማለት ነው ልክ ሰውን ደስ ባያሰኝ የክርስቶስ ባሪያ አልሆንም ነው የሚለው ገላትያ ምዕራፍ አንድ ቁጥር አስር ስለዚህ የእኛስ አቋም ምን ይመስላል ነው እንግዲህ 239 ላይ ጋሽ ሰለሞን ከበደ ወልደ ጻደቅ እግዚአብሔር ይባርካቸው ዘመናቸው ይባረክ እየተናገሩ ነው ያሉት ምንድን ነው በእሳቸው መጽሐፍ እግዚአብሔር እያስተማረን ያለው የእኛስ አቋም ምን ይመስላል? ራሳችንን በእግዚአብሔር ቃል አኳያ እንዴት እንፈትሸዋለን? ከእውነት ጋር ያለንስ ኪዳን ምን ያህል የጠበቀ ነው? አንደኛው ጥያቄ እውነትን ማወቅ ከእውነት ላለመሳት መጠንቀቅ ነው። ሌላኛው ግን ከእውነት ጋርና ለእውነት መቆም ስለ ጽድቅ መሟገት ነው። ለእውነት ቋሚያን መሆን ማለት ነው። በእውነት ለመኖር መብት ልክ አሁን በነገራችን ላይ ሁላችንም ራሳችንን መፈተሽ ማንም ማንም ላይ ጣቱ መጠቆም፣ ይሄ ትምህርትም እግዚአብሔር ሊያስተምር ለራሳችን እንጂ ለሌላው አይደለም። ትዝ ይላችኋል፣ ባለፈውም ስንማር ያየነው ነገር ይህንኑ ነው። ላስታውሳችሁ የምፈልገው ነገር ማለት ነው፣ ምንም ነገር ስናጠና የምናጠናው ለሰው ሳይሆን ለራሳችን ነው። ሰይጣን የሚባለው ህዝቅኤል 28 ለጢሮስ ለተባለ ንጉስ፣ ለሰው ነው ለገዢ ነው ከተባለ በመካከላችን ጢሮስ ማን ነው ሳይሆን እኔ ጢሮስ እንዳልሆን ትዕቢተኛ ማለት እንዳንሆን፣ ይሄ ራሳችንን በጣም ከፍ እንዳ ራሳችን በቃ ልክ የጢሮስና የባቢሎን ንጉስ ኢሳያስ 14 ላይ ሰይጣን የተባለው ያ እነሱ ያላቸው ካራክተር ነው እንግዲህ ሴጣን የተባለው ባህርያቸው ማለት ለሴት ለጢሮስ ንግግር ለባቢሎን ንጉስ ነው። እንትን የተባለው የተገለጸው ሴጣን የተባለው ማለት ነው። ሴጣን የተባሉት ሰዎቹ እንደሆኑ አይተናል። እና እኛ ማንንም ሰው ለምንፈርድበት ሳይሆን ለራሳችን እውነትን ይዘን እንድንቆም ነው። ከእውነት ጋር ማንም ላይ ለመፍረድ ሳይሆን እኛ ራሳችን መጀመሪያ አጥርተን እንድናይ ነው። ጠላትን ውጊያ ለማሸነፍ የምንችለው ከእውነት ጋር ስንጣበቅ ከሐሰተኞች ጋር ወደ ሐሰተኞች ልባችን ሳያዘንብን በእውነት ጸንተን እንድንቆም። በህይወት ለመኖር መብላት ያስፈልገናል፣ መጠጣት ያስፈልገናል፣ አየር ያስፈል ለህይወት መተንፈስ ያስፈልገናል። ከሚበላው ጋር የሚበላ ነገር አውቆ መርዝ ያለው ነገር ተቀላቅሎ ሊገባ እንደሚችል ጥንቃቄ ልናደርግ ይገባናል። በጣም ከእግዚአብሔር ቃል እንዳንወጣ ጥንቃቄ ልናደርግ ይገባል። ገጽ ሁለት መቶ አርባ ላይ ደርሰናል። ይህ ይሄ ክፍል በሶስት ክፍል ሊሆንብን ነው ማለት ነው። ይሄ የእውነትን መታጠቅ የሚለው ኤፌሶን 6 14 ላይ ያለው የእግዚአብሔር እቃ ጦር መልበስ የክፉን የዲያብሎስን ተንኮል ስራ መቋቋም የምንችልበት አንደኛው ወሳኝ መሰረታዊ ነገር ስለሆነ ነው። ጌታ ይረዳናል። እንቀጥላለን። ተባረኩልኝ። ኢየሱስ ጌታ ነው።